ሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ውዶች ዛሬ እንግዲህ ከመጣሁኝ ሁለት ወር ከምናምን ሆኖኛል። አሁን የምገኘው ሮቢት ገበያ የሚባል ነው። ማሳአላ እንደምታዩ ትልቅ ነው፣ ደግሞ ሌባ እያሉ ስለሆነ እፈራለሁ። ኧረ እኔ እያነሳኋቸው አይደለም። እንደምታዩት ኑሬ ጋር ነው እየርግ ያለውን ምክንያቱም እኔ አላውቀውም ማለት ነው ያሰላ የማደማስሳላ እንግዲህ እና እንደዚህ ካሳየው የምገዛውን ደግሞ እቤት ግብቼ ልዛዝቼ፣ ከእዚያ እቤት ግብቼ በዝርዝር ነግራቸዋለሁ፣ ምን ውድ ምን እርካሽ የሚለው ማለት ነው። እንግዲህ ዶስዬ ከገበያ መልስ ተመልሰናል። ቤታችን ገብተናል። የገዛሁትንም ማሳያቸዋለሁኝ። እንደውም ደግሞ ምን ውድ ምን ርካሽ የሚለውንም እነግራቸዋለሁ ማለት ነው። ማሻአላህ ዛሬ እንግዲህ ለመጀመሪያ ጊዜ ነው ሮቢት ገበያ የሄድኩት። እውነት ለመናገር ያው ሽንኩርት፣ ቲማቲም አንዳንድ ጊዜ ከዚሁ ጉልት የሚባል አለ፣ ከዛ ይገዛልኛል። ሌላ አስቤዛ ግን እሱ የገዛው ነው እስካሁን ድረስ የምንበላው ከመምጣቴ በፊት የተገዛ ማለት ነው። ዛሬ ግን ሮቢቲን ማየት አለብኝ ብዬ ሄድኩ። እንዳያችሁት በጣም ያምራል፣ እውነት ለመናገር ሲያዩት፣ በካሜራ ሲያዩት በጣም ያምራል። ከዛም አልሐምዱሊላህ፣ ኑሮም አሁን ትንሽ ረከስ እያለ ነው። ምንም አይልም። ሽንኩርት በተለይ በጣም ለውጥ አምጥቷል ማለት ነው። እስኪ እንግዲህ ዝርዝሩን የገዛሁትን ምንምን ምን ምን እንደገዛሁ ልንገራችሁ። በእርግጥ ይሄን ሁሉ ሽንኩርት የገዛሁት ለአንድ ጊዜ ለምን በለው አይደለም፣ ሽሮ ስለጨረስኩኝ ሽሮ ላዘጋጅ ነው። ሽሮም እንግዲህ ሲዘጋጅ ኢንሻአላህ አሳያችኋለሁ ማለት ነው። የአሁቶች ጋር ነው ማዘጋጁ ብቻዬን ማዘጋጀትም ስለማልችል እቶቼ ጋ ነው ግን ቅመሙን እኔ መግዛት አለብ ብዬ ብብያቸው ሮቢት የሄድኩኝ ዛሬ ማለት ነው። ሮቢት የሚባል ገበያ ደሲ ማለት ነው። ከዛ ምን ምንገዛ የምንሰላቸው እዚጋ እንደምታ ዲፍ፣ ምስር ይሄ፣ ማስጠጠቢያው ጆ በሱ ይሸጣል፣ በኩባያ ይሸጣል። ጣሳ ድማ ከፍ ያለ ረዘም ያለ ጣሳ። በዛ እንግዲህ ጥሩ ምስር የሀይቅ ምስር ነው ብለው የሸጡልን አራት መቶ ሰላሳ ብር ማለት ነው። ቃሪያ እዚ ጋ እንደምታዋት ይቺን የገዛሁት ሰላሳ ብር ነው። አልሐምዱሊላ ደህና ነው ማለት ነው። ይሄ ድማ የደርቅ ጎመን ይባላል። ይሄ እንደማ የገዛሁት አምሳ ብር። እዚ ጋ እንደምታዋት ቆስጣን የሚባለው ለሰላጣ የሚሆን ነው። ይሄንንም ሰላሳ ብር ነው ምስላ ሰላሳ ብር። ይሄ ደግሞ እንደምታዩት ፓፓያ ሁለት ኪሎ ነው። በኪሎ ነው የሚሸጠው እዚ ሀገር ኪሎ መቶ ብር ነው ሁለቱ በአንድ ሲመዘን ሁለት ኪሎ ሆነ፣ ሁለት መቶ ብር ማለት ነው። እዚህ ጋር ለይሙን ለይሙን፣ እንግዲህ ሰው ደግሞ አስር አስር ብር ነው ሲባል በጣም ይገርመኝ ነበረ። አለምንም ነበር ለምን ብትሉ አስር ፍሬ ተገዝተን ምን ታደርገልኝ ነበር ምለው፣ ግን በቃ በረከት አለው። የሚገርማችሁ ነገር ይሄ ደግሞ አንድ ፍሬ አስር ብር ነው ወይ ሰባት ብርም የሚሰጥ አለ። እኔ ግን የአስር ብሩ ነው ጥሩ ሲለኝ ኑሮ የአስር ብሩን ገዛን በመቶ ብር ማለት ነው። ከዛ እዚ ጋር ደግሞ እንደምታት የሀገራችን ላከን ማገሪ ላይ ነው እና ለመጨቅጨቂያ የሚሆን ሽንኩርት ማለት ነው። ቀይ ሽንኩርት ይሄንን ያንን ገዝቼ ሳበቃ ይሄን ደግሞ ሳአዩ መልሽ ይሄንን ገዛሁኝ። ይሄ በኪሎ ማነው በሰሃን የሆነ ጎርጎድ ያለ ሰሃን ነው በዛ 280 ብር ማተሰማኔ ነው መሰል ማተሰማኔ ያብር ማተሰማኔ ብር ማለት ነው። ይሄንን እንገዛሁኝ ከዛ ደግሞ ቲማቲም፣ ቲማቲም ራሱ 200 120 ሰላሳ ገብቶ ነበረ ዛሬ ቲማቲም 70 ብር ኪሎ ነው። ይሄ እንደምታዩት ኪሎ ማለት ነው። ለብዙ ጊዜ ይሆነኛል አሁን እዚ ጋር ደግሞ እንደምታወት ዝንጅብል ደግሞ በጣም ነው የገረመ ሳውዲ እያለን አንድ ኪሎ ዝንጅብል ስንገዛቸው ትንሽ ናበቀ በቃ እዚችን በቃ አንድ አራተኛ እንኳን አታክልም ደስ የሚለው ነገር ይሄ አንድ ኪሎ ዝንጅብል ነው ዋጋው አንድ ኪሎ ዝንጅብል 140 ብር እዚ ጋር ደግሞ እንደዚሁ ለሽሮ የሚሆን መጨቅጨቂያ እና እንዲሁም ለቅመም ደግሞ ደረቅ ቅመም ምናምን ያን ጫ ያቀዩ ስለሌለኝ ያው በርከት በርከት አድርጌ ነው ቀይ ሽንኩርቱን ነው የገዛሁት ይሄ ደግሞ እንደምታወት ይሄንንም ነም በሳህን ነው የገዛሁት፣ 280 ብር ሁለት ሳህን ነው የገዛሁት ማለት ነው። እዚህ ጋር ደግሞ ለወጥ የሚሆን ነጭ ሽንኩርት ረጠብ ያለ ነው። ይሄ 1 ኪሎ ነው። ብዙ ነው፣ ሳ ስታዩት መሻላ ነው። 1 ኪሎ 200 ብር። እዚህ ጋር ደግሞ ካሮት ይታያችኋል። ይሄ ይሄን ካሮት 50 ብር፣ ፍሬሽ ነው። እዚ ጋር ደግሞ ቀይ ስር ማሻአላ፣ ከመጣሁ ጀምሬ ብዙ ነው የምንገዛው፣ እንበላለን። ቀይ ስር ማሻአላ ብላ አፍ ያበሉ፣ እረካሽም ነው። በቃ ጥሩ ነው። ይሄ እንደምታዩት የተገዛው አምሳ ብር ነው። ድንች፣ ይሄ ድንች ስንት ኪሎ ነው? አራት ኪሎ ነው፣ ሶስት ኪሎ ድንች ነው። አንድ ኪሎ ድንች አርባ ብር፣ ደህና ነው፣ ረክሷል ማለት ነው። ይሄ እዚ ጋር የምታዩት ደግሞ ቀይ ሽንኩርት፣ እንግዲህ ቀይ ሽንኩርት እኔ ስመጣ ሁለት መቶ ምናምን ብር ተገዝቶ ነበረ። የሚገርማችሁ ነገር ማለት ነው በዓለም ላይ ስለነበረ ከዛም ወደ ራሱ ረከሰ ሲባል መቶ ሀያ መቶ ሰላሳ ዘጠና ብር ምናምን ነበር። ዛሬ ግን ደስ የሚላቸው አያስመርጡም። ዝም ብለው እነሱ እዛ አቅርገው ነው የሚሰፍሩላችሁ። ይሄ እንደምታዩት አምስት ኪሎ ሽንኩርት ነው የገዛሁት። አምስቱ ኪሎ ሽንኩርት በሰላሳ አምስት ብር ሂሳብ ደስ አይልም። በጣም ርካሽ ነው ማለት ነው። እዛ ጋር ደግሞ እንደምታዩት ይሄ መጨቅጨቂያ የሚሆን ነው። ይሄም ቀይ ሽንኩርት ያው ብዙ አድርጌ ማስቀምጠዋለሁ ብዬ መኸሩ አሁን ነው ምናምን ሲሉ እዛ የሚሸጡት ሰዎች በቃ አንዴ መጥቻለሁ መቼም ልግዛው ብዬ ይሄን ደግሞ ኪሎ በመቶ ሀያ ብር ሂሳብ አራት ኪሎ ገዛሁ ማለት ነው። እንግዲህ ዛሬ ይግባኤ ውሎዬ ይሄን መስል ነበረ። ከዚሁ ላይ አሁን ትንሽ ነገር ሰርቼ ምሳችን እንበላለን። እኔ አሁን ስራ አልገባ አልገባሁኝ ማለት ነው እንደኛ እንድ ዘንድ ሰውድ መስሎኛ። አንድ ፌስታል ይበቃል ምናም ብዬ ኖሮን ስለ ኬሻ ይዞ ሆዶ በኬሻ ተሸክመን መጣን ማለት ነው። ሲካበድ ታክሲ ተራ ድረስ ያለው ልነግራችሁ አልችልም። ይሄንን ይመስላል። አልሐምዱሊላ ረብልዓለሚን አገራችን ጥሩ ነው። ምንም አይልም። ያው የሚገዛው ነገር ራሱ ውድም ቢሆን ቤት ስታመጡት ደግሞ ማሻአላ በረከት አለው ቶሎ እንደዚህ እንትን አይልባችሁም። እና ያህን የሽንኩርት ቀይ ሽንኩርቱ ድንች ምናምን ያው በየአይነት በየአይነት ከሁሉም ተበቃ ስለሚሰራ ይበረክታል። እንግዲህ ይኖራል ብዬ ነው የምገምተው። አላህ ብቻ ይህን ግርግሩን ሀገራችንን አማን ያድርግልን እንጂ ማለት ነው። ውዶች ዬ እንግዲህ የዛሬ ውሎዬ ይህንን ይመስል ነበረ እንሻአላ ይህን አነሳስቼ ምሳይን ሰራርቼ ባሌን ጠብቃለሁ ማለት ነው። እና ቀማዝዝ የምትፈልጉ ልጆች የምታዙኝም ከልባ መሰግናለሁኝ። አሁን እየጀመራችሁ ነው፣ በጣም ጥሩ እንቅስቃሴ ላይ ነው ያለው። እዘዙ፣ የትኛውም ሀገር እናደርሳለን። ቁጥሬን አስቀምጥላችኋለሁኝ፣ በቁጥሬ መሰረት እዘዙን። እንግዲህ አሁን የሰርግ ሰዓትም ነው፣ እንሻላህ ረመዳንም እንግዲህ እየደረሰ ነው። አንዳንድ አስቤዛ የምታስገዙ ልጆችም ካላችሁ ግዙ። እቃ መግዛት መፈልጉ ካላችሁ ግዙ። ቁጥሬን አስቀምጣለሁ፣ በቁጥሬ መሰረት እዘዙን። የትም ሀገር ይሁን በታማኝነት አድርስላችኋለሁ ማለት ነው። ውዶችዬ፣ ደግሞ ብዙ ጥያቄ ጠይቃችሁኛል፣ በልሀፍ ጉዳይ ማለት ነው። ለእያንዳንዳችሁ መልስ መስጠት አልችልም፣ ይቅርታ አድርጉልኝና፣ እንሻላ በቀጣይ አብራርቼ ቪዲዮ ሰራላችኋለሁ። አሁን አብሬ ሰራዋለሁኝ ብዬ ነበር መብራት ጠፋና ያው ሰዓትም ስለሄደ ስራዬንም ልስራ እላችኋለሁ። በተረፈ ወዳችኋለሁ። የመዳም ቅመሞች አላህ ስብሃነ ተዓላ ከስዴት ያውጣን ያውጣን ሁላችንንም ማለት ነው አገራችንን ሰላም ያደርግልን። ያው ከምንም በላይ ሰላም ይቀድምልና ሰላም ሲቀድም ነው። ስለዛ ሀገራችን ሰላም እንደሆን ዱአ አድርጉ። በተረፈ ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ደግሞ ቻናሌን ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ምን ትሆናላችሁ? አይከፈልበትም፣ አይደለም ምን ችግር አለው? እና በሌላ ቪዲዮ መልሳለሁ። ደህና ሁኑ።